የዛሬው ፊልማችን የሁለተኛው የዓለም ጦርነት ከመጠናቀቁ ማግስት ዴንማርክ ከጀርመን ጭቆና ስር ነፃ ከወጣችበት ጊዜ ጅማሮን ያደርጋል። በብሪትሽ ፓራሹት ክፍለ ጦር ውስጥ ለአምስት ዓመታት ያክል ካገለገሉ በኋላ ወደ ዴንማርክ ሰራዊት በመመለስ ላይ ያሉትን የጀርመን የጦር ምርኮኞችን በመመለከት ላይ የነበረው ሰርጀንት ካርል ሊዮፖልድ ራስመንም አንዱ ምርኮኛ የዴንማርክን ባንዲራ ይዞ በመመለከቱ ምክንያት እል ውስጥ ይገባል። በዚህም የተነሳ እንዳይሞት እንዳይሽር አድርጎ የእል በትሩን ካሳረፈበት በኋላ ባንዲራውን ከእጁ ይነጥቀዋል። በቀጣዩም ትዕይንት ላይ ወጣት የጀርመን ምርኮኞች የካርል መኮንን በሆነው በካፒቴን ኤቢ ጀንሰን ወደ አንድ ሜዳ ሲወስዱ እንመለከታለን። ኬቢም ወደ ዴንማርክ የመጡበትን ብቸኛ ምክንያት ጀርመኖች የቀበሯቸውን በሺዎች የሚቆጠሩ ፈንጂዎችን በማምከን ምዕራባውያን ዴንማርክ ነፃ ለማውጣት እንደሆነ ይነግሯቸዋል። ከነርሱም ሆነ ከመላው ዴንማርካውያን ምንም አይነት ርራዬ እንዳይጠብቁ ካስጠነቀቃቸው በኋላ ባዶ እጃቸውን በመጠቀም እንዴት ፈንጂዎችን ማምከን እንደሚችሉ ስልጠና መውሰድ ይጀምራሉ። እያንዳንዷ ቀላል የምትባል ስህተት ወደማይቀረው የሞት ጎዳና ትወስዳለችና ይህ ሁኔታ ለምርኮኞቹ እጅጉን ከባድ ይሆንባቸዋል። ይባስ ብሎም ምርኮኞቹ በስልጠናቸው መካከል ትክክለኛ ፈንጂ በማቅረብ ያለማንም አጋዥነት እንዲያመክኑት ትዕዛዝ ይሰጣቸዋል። በፍርሃት ከሚርበተበቱት ምርኮኞች መካከልም ሄርማን ሞርባች ይህንን ፈተና እንደሚወጣው በመናገር እንደተናገረው ያለምንም ስህተት ፈንጂውን ማምከን ይችላል። የእነርሱን ፈለግ በመከተልም እንደ እርሱ በለስ የሚቀናቸው መስሏቸው ሌሎቹም ቢከተሉም ነገር ግን አንደኛው እስረኛ ስህተት በመስራቱ ፈንጂው እላዩ ላይ ይፈነዳል። ስልጠናቸውን አጠናቀው ወደ መኝታ ስፍራቸው ላይ በማምራት ላይ ሳሉም በጦርነቱ ቀድሞም ገኖ የነበረው ካርል እያንዳንዳቸውን ሥቃያቸውን ለማሳየት ወደ እነርሱ ይመጣል። እያንዳንዳቸውን አሳልፈው ስማቸውን በመጠየቅ ላይ ሳለ በመሃል ዌርነርና ኤርነስት የተባሉ መንትያ ወንድማማቾች ላይ ይደርሳል። ስማቸውን በሚጠየቁበት ወቅትም ኤርነስት በወንድሙ ፈንታ ጥያቄውን በመመለሱ በካርል አንድ ጥፊ ይቀምሳል። ቀጥሎም ካርል ሁሉንም ወደ አሸዋ ክምሩ ከወሰዳቸው በኋላ በዚያ 45 ሺ ያክል ፈንጂዎች እንዳሉና ወደ ቤታቸው መመለስ የሚችሉት እያንዳንዱ ማምከን ከቻሉ ብቻ እንደሆነ ይነግራቸዋል አክሎም አንድም አደጋ ሳይደርስባቸው በሰዓት ስድስት ፈንጂዎችን ማምከን የሚችሉ ከሆነ በሦስት ወራት ውስጥ ተልኳቸውን አጠናቀው ወደ ቤታቸው መመለስ እንደሚችሉ ይነግራቸዋል። እያንዳንዱን ዞን የሚያብራራውን ካርታ በመስጠት ያለዚህ እንዳይንቀሳቀሱ ካስጠነቀቃቸው በኋላም ወደ ቤታቸው ለመመለስ የቋመጡት ወጣቶች ምርኮኞች ጊዜ ሳያጠፉ ሥራቸውን ይጀምራሉ። ለሰዓታት ያክል ባሸዋ ክምሩ ላይ ተኝቶ ፈንጂዎቹን በማፈላለግ ካሳለፉ በኋላም ወደ ማደሪያቸው ሲመለሱ ነገን የማየት ተስፋቸው እንዳይጨልም ሰባስቲያን የተባለው ወጣት ወደ ቤቱ ለመመለስ ስላለው እቅድና ተስፋ ማጋራት ይጀምራል። በዚህ መሃል ወንድማማቾቹ አንዲት ምግብ ይዛ በእንሽላሊት የምትጫወት ልጅ በማየታቸው ኤርነስት ከልጅቷ ጋር ለመቀራረብና ለመገባባት ይሞክራል። ነገር ግን ያሰበው ሳይሳካ እናቷ በድንገት ንግግራቸውን በማቋረጥ ቁጥር አንድ ጠላታቸው ከሆኑት ጀርመኖች ጋር ሁለተኛ እንዳታውራ ታስጠነቅቃታለች። በዚህ መሃል ከልጅቷ መጫወቻ ጋሪ ላይ ቁራሽ ዳቦ መስረቅ የቻለው ኤርነስት በኋላ ላይ ከወንድሙ ጋር ተካፍሎ ይበላዋል። አመሻሽ ላይም ካርል ሁሉም ምርኮኞች ወደ መኝታቸው እንዲገቡ ከነገራቸው በኋላ ቀጣዩም ቀን ወደ ግዳጃቸው የተመለሱት ምርኮኞችም ምንም እንኳን ሥራቸውን በተባሉበት መሠረት ቢቀጥሉም ነገር ግን ከጦርነቱ በኋላ ምግብ በማጣታቸው ምክንያት መቸገር ይጀምራሉ። ምንም እንኳን ሆዳቸው በረሃብ እየጮኸ ፈንጂን ያክል ነገር ለማምከን ዳገት ቢሆንባቸውም ነገር ግን ያለምንም እረፍት በተከታታይ እንዲሰሩ ይገደዳሉ። በዚያን ምሽትም ከእነርሱ መካከል ሄልሙት የተባለው ወጣት ምግቡን ለመፈለግ ከማደሪያቸው አምልጦ በሚወጣበት ሰዓት አንዱ የቡድን አጋራቸው ቢመለከተውም ነገር ግን አንድም ነገር ሳይተነፍስ መተኛትን ይመርጣል። በቀጣዩ ቀን ዌርነር መንትያ ወንድሙ ኤርነስት ጤንነት በማጣቱና በተደጋጋሚ እያስታወከው በመሆኑ ፈቃድ እንዲሰጣቸው ቢለምነውም ነገር ግን ልበደንዳናው ካርል ልመናቸውን ችላ በማለት ስራቸውን እንዲቀጥሉ ያዘዋል። በኋላም በሆድ ህመም ጋር እየታገለ የነበረው ዊልሄም በድንገት በሚሠራበት ስፍራ ላይ በማስመለሱ ፈንጂ ሁለቱን እጆቹን ያሳጣዋል። ይህንንም እየተመለከቱ ጓደኞቹ በፍጥነት ወደ ካርል ሲወስዱት እርሱም ደሙን እያዘራ የነበረውን ወጣት ወደ ጦር ሆስፒታሉ እንዲወሰድ ያደርጋል። እዚያኑ ምሽት በማዳሪያ ውስጥ የነበሩ ወንዶች በሙሉ ሄልሙት ሰርቆ ባመጣቸው ምግብ ምክንያት ወዳቸው መታወክ ይጀምራል። በዚህ ሁኔታ ውስጥ ሆነው ካርል ሲመጣባቸውም ሄልሙት እንዲህ ሊሆን የቻሉት ትላንት ሰርቆ ባመጣላቸው ምግብ አማካኝነት እንደሆነ ይነግረዋል። ካርል በዚህ ልክ ሊታመሙበት የቻሉበት ምክንያት ለማጣራት ሲሞክር ሄልሙት ምግብ መስሎት የአይጣር የተቀላቀለበት ል እንዳመጣላቸው በመረዳቱ በውስጣቸው የገባው መርዝ ለማውጣት ራሳቸውን ሆዳቸውን በጨዋማ በውሃ እንዲያጥቡ ያደርጋቸዋል። በኋላም ሰባስቲያን የሠራው የእንጨት ፍሬም ሥራቸውን የበለጠ ቀላል ሊያደርግላቸው እንደሚችል ችል ቢነግረውም ካርል ግን ሐሳቡን ባለመቀበል በቀጥታ ወደ መኝታቸው እንዲሄድ ይነግረዋል። በቀጣዩም ቀን ካርል እስረኛውን ለማየት ወደ ጤና ጣቢያ ቢያመራም ነርሷ ግን ውሄልም በሚያሳዝን ሁኔታ ሕይወቱ ማለፉን ትነግረዋለች። ይህንም አጋጣሚ ለጀርመኖቹ ምርኮኞች ልቡ እንዲራራ ያደረገው ካርል ወዲያውኑ ከካምፖ የተወሰኑ ምግቦችን በመስረቅ ለነርሱ መውሰድ ይጀምራል። ሱም እንደደረሰም ከእንቅልፋቸው በመቀስቀስ እስከ ዛሬ ድረስ በምግብ እጦት ሲንገላታ የነበረውን ሰውነታቸውን መጠገን ይጀምራል። ከምግብ እረፍታቸው በኋላም ሁሉንም በመሰብሰብ ጥሩ ዜናና መጥፎ ዜና እንዳላቸው ይነግራቸዋል ከዚያም ልባቸው ላለመስበር ሲል ወደ ሆስፒታል እንዲሄደና ጓደኛቸው በጥሩ ጤንነት ላይ እንዳለ ከነገራቸው በኋላ መጥፎ ዜና ግን የተሰጣቸው ጊዜ እያለቀ በመሆኑ በሰዓት ስምንት ፈንጆችን ማምከር እንደሚኖርባቸው ይነግራቸዋል። ወደ ስራቸውም ሲመለሱም ስራቸውን እንዲያቀልላቸው ሰባስቲያን አስቀድሞ የሰራውን የእንጨት ፍሬም እንዲጠቀሙ በመፍቀድ የሰይጣን ተምሳሌት የነበረውን ሰው በአንድ ጊዜ ወደ መልአክነት ይቀይርላቸዋል። በስራቸው ሌሎች ወንዶች ተግተው ፈንጂዎቹን ማምከን ሲቀጥሉ፣ ሁለቱ ወንድማማቾችና ሉድዊክ ደግሞ የመከኑትን ፈንጂዎች ወደ ሌላ ስፍራ ማድረሳቸውን ይቀጥላሉ። ስራቸውን ጨርሰው ወደ መኝታቸው እንዳመሩ ካርል ምግብ እየሰረቀ እያመጣላቸው እንደሆነ የሰማው ኤቢ የተለያዩ የብሪትሽ ወታደሮችን በማምጣት ምስኪኖቹን የጀርመን ምርኮኞች ማሰቃየት ይጀምራል። መኮንኑ ያደረገውን ነገር የሰማው ካርልም በፍጥነት ወደ ወታደሮቹ በመሄድ ያንን ስፍራ ለማጽዳት ጀርመኖቹ እንደሚያስፈልጓቸው በመናገር ሊያስቆማቸው ይሞክራል። ይህንንም ሲሰማ ኤቢ ብቻቸውን እንዲያናግሩ ከጠራቸው በኋላ ለምን ለጀርመኖቹ ምግብ እየሰረቀላቸው እንደሆነና ከመሬት ተነስቶ ሊያዝንላቸው እንደቻለ ይጠይቃቸዋል። ካርልም ምግቡን የወሰደው ለውሻው እንጂ ለእነርሱ እንዳልሆነ ለማሳመን ቢሞክርም ኤቢ ግን ለራሱም ሆነ ለውሻው የሚሆን በቂ ክፍያ እንደሚከፍለውና የሰጠው ምክንያት አሳማኝ እንዳልሆነ ይነግረዋል። ፈንጂዎቹ እርስ በርስ የተደራረቡ መሆናቸውን በመረዳቱ ወንድሙን ሊያስጠነቅቀው ቢሞክርም ዌርነር ግን ባለመስማቱ ምክንያት በላዩ ላይ ይፈነዳበታል። የገዛ ወንድሙ አይኑ እያየ በፈንጂ ሲጋይ የተመለከተው አርነስትም ካርልም ምንም ያክል ሊያጽናናው ቢሞክርም ለመረጋጋት አለመቻሉን በመመልከቱ ወደ መኝታው ሄዶ እረፍት እንዲያደርግና ወንድሙን ፈልገው እንደሚያገኙለት ይነግረዋል። በኋላም ካርል ብቻውን ተክዞ ወዳለው ሰባስቲያን በመሄድ ከዚህ በፊት እንደ ዋሻቸውና ጓደኛቸው ዊልሄም እንደሞተ ይነግረዋል። ምንም እንኳን መጥፎ ምላሽን ቢጠብቅም ሰባስቲያን ግን አስቀድሞ ያውቅ እንደነበርና ካርል ይህን ያደረገው ተስፋ እንዳያጡ ሲል መሆኑን እንደሚረዳ ይነግረዋል። በዚህ መንገድ ወሬያቸውን ሲቀጥሉ አስቀድሞ እንደ አይጥና ድመት የጎሪጥ ይተያዩ የነበሩት ባላንጣዎች የወንድማማች ያክል መቀራረብ ይጀምራሉ። በቀጣዩም ቀል ካርል እንደለመደው ምግብ ሰርቆ ካመጣላቸው በኋላ ስራቸውን አቋርጠው በባህር ዳርቻው ላይ ራሳቸውን እንዲያዝናኑ ይፈቅድላቸዋል። ልም ራሱን ልክ እንደተፈታ እምቦሳ አብሯቸው በመጫወት ላይ ሳለ ሁለት ተጨማሪ የጀርመን ወታደሮች ወደ እነርሱ በመምጣት ይቀላቀሏቸዋል። ሁለቱም ተቀላቅለዋቸው እየተጫወቱ ቢቆይም ኤርነስት ግን ከያዛት አይጥ ጋር ብቻውን ማሳለፍ ይጀምራል። ወደ መኝታቸው በመመለስ ላይ ሳሉም ወታደሮቹ ሙሉ በሙሉ ወዳጸዱት አሸዋ የያዘውን ኳስ በመወርወር ለመጫወት ቢሞክርም ነገር ግን በድንገት ፈንጂ ላይ በመውደቁ የሚወደውን ውሻውን ያጣል። በዚህም ልቡ ክፉኛ የተሰበረው ካርል ይህ ሆነው በቸልተኝነታቸው ምክንያት እንደሆነ ማሰብ ቢጀምርም፣ ሉድዊግ ግን ያ ስፍራ ምንም አይነት ፈንጂ እንዳልነበረው ራሱ ማረጋገጡን ይነግረዋል። ነገር ግን ሐሳባቸውን ሊሰማ ፈቃደኛ ያልሆነው ካርል የድሮ እልህኝነቱና ንዴቱ በማገርሸቱ ዳግም ልጆቹን ማሰቃየት ይጀምራል። በዚህ መሃል እንደለመደው እየቀለደ የመሰለው ሄልመት መሳቅ ቢጀምርም ካርል ግን ነገሩ እየምር መሆኑን ለማረጋገጥ በጥፊ ጆሮ ግንዱን በማላጋት ዳግም በዚህ መንገድ እንዳይሳፈጠው ያስጠነቅቀዋል ከዚያም አንድ በአንድ እንዲያያዙና እንዲሰለፉ በማድረግ ከዚህ በፊት አጽድተናል ባሉ ስፍራ ላይ እየተረማመዱ ነፃ መሆኑን እንዲያረጋግጡ ያደርጋቸዋል። በዚያን ቀንም ከአሰልቺ የሥራ ቀን በኋላ እረፍት በማድረግ ላይ ሳሉ ሄልመት በዚህ መንገድ ከዚህ ስፍራ በሕይወት መውጣት እንደማይችሉና በፍጥነት ማምለጥ እንዳለባቸው ቢነግራቸውም ነገር ግን ለሕይወታቸው በመሳሳታቸው ምክንያት በሐሳቡ እንደማይስማሙ ይነግሩታል። በዚያን ወቅትም የወንዶቹ መሪ የሆነው ሰባስቲያን ከዚህ ስፍራ ሥራቸውን በአግባቡ ሳያጠናቀቁ ንቅንቅ እንደማይሉና እንዲህ ዓይነት ሐሳብ ከአእምሮ ማውጣት እንዳለበት ቢነግረውም ሄልመት ግን በሐሳቡ ባለመስማማት ብቻውን ለማምለጥ ይሞክራል። በዚህም መንገድ ከቀጠለ ችግር ውስጥ እንደሚያስገባቸው የተረዱት ምርኮኞችም እንደምንም ሄልመትን ከአልጋው ጋር በማሰር ድምፅ እንዳያሰማ አፉ ውስጥ ኳስ ይከታሉ። በዚህ መሃል የሕፃኗ ልጅ እናት ወደ እነርሱ በመምጣት ልጇ በመጫወት ላይ ሳለች ወደ ፈንጂው ክልል በመግባቷ እንዲያድኑላት ትማጽናቸዋለች ካርልም ወደ ማደሪያቸው በመምጣት ኤርነስትን ብቻውን በማግኘቱ ወንዶቹ ልጅቷን ለመርዳት ወደ ሄዱበት ስፍራ ያመራል። ወንዶቹም ልጅቷን በሰላም ለማውጣት መንገዶችን በማፈላለግ ላይ ሳሉ ኤርነስት በድንገት ወደ እነርሱ በመምጣት ያለምንም ጥያቄ በቀጥታ ወደ ልጅቷ መራመድ ይጀምራል። ሰባስቲያን ፈንጁም በማምከን ላይ ሳለም ኤርነስት ልጅቷ ምንም አይነት እንቅስቃሴ እንዳታደርግ ካጫወታት በኋላ ሙሉ በሙሉ ማምከኑን ሲያረጋግጥ ለሰባስቲያን ያስረክበዋል። ነገር ግን ይህንን ካደረገ በኋላ በወንድሙ ህልፈት ተስፋውን ያጣው ኤርነስት በቀጥታ ወደ ፈንጂ በመራመድ ወንድሙ የቀመሰውን የሞት ጽዋ ይጎነጫል። ለምን እንዲህ እንዳደረገ የኤርነስት አሳዛኝ ፍፃሜ ሲመለከት ልቡ የተሰበረው ካርልም በድጋሚ ልቡን በማራራት ለልጆቹ ቅን መሆን ይጀምራል። ከዚህም ቀደም ደፋር የነበረው ሰባስቲያንም በጓደኛው ሞት ልቡ ተሰብሮ ሲያገኘው ካርል ለቀረው ቡድን ሲል ጠንካራ መሆን እንዳለበትና ወደ ቤታቸው በእርግጠኝነት እንደሚመለሱ ይነግራቸዋል። በቀጣዩ ቀናትም ካርልና አራቱ ወንዶች እያመከኑትን ፈንጆች ሌሎቹ የተቀሩት ሰባቱ ወንዶች ወስደው በመጣል ላይ ሳሉ በድንገት በትክክል ያልመከነ ፈንጂ በማግኘታቸው ሰባቱም ተያይዘው ያልቃሉ። መራር ዕጣ ፈንታ። ምንም እንኳን ካርልና አራቱ ወታደሮች በፍጥነት ወደ ስፍራው ቢደርሱም እጅግ በሚያሳዝን ሁኔታ ሰባቱም ጓደኞቻቸው መራሩን የሞት ጽዋ እንደቀመሱ በመረዳታቸው ልባቸው ይሰበራል። በቀጣዩም ሲል ላይ ምርኮኞቹ በሙሉ የተሰጣቸው ግዳጅ ከፈጸሙ በኋላ ካርል ቃል በገባላቸው መሰረት ሁሉንም ወደ ቤታቸው ሲመልሳቸው እንመለከታለን። በዚህም መልስ ከኤብ ጋር ለመነጋገር ወደ ካምፑ ቢመለስም ነገር ግን ኤብ ካርል ነፃ የለቀቃቸውን ወታደሮች ከሌሎች ጀርመኖች ወታደሮች ጋር ፈንጂዎቹን እንዲያመክኑ በድጋሜ እንደላካቸው ይነግራቸዋል። ኤብ የላካቸው ስፍራ ከቀደመው ስፍራ እጥፍ እጅግ አደገኛ በመሆኑና በሕይወት ለመመለስ እጅጉን አዳጋች በመሆኑ ካርል የገባላቸውን ቃል ለማስታወስ ከዚያ ስፍራ እንዲመልሳቸው ቢለምነውም ረራ የሚባል ነገር ያልፈጠረበት ኤብ እያ ስፍራ እንደ ሀጫ በረዶ እስካልጠራ ድረስ ከዚያ መመለስ እንደማይችሉ ይነግረዋል። በሀሳቡ መጽናቱን የተመለከተው ካርልም በዚህ ሰዓት ለስፍራው ሳይሆን ለልጆቹ የገባውን ቃል ማስቀደም እንዳለበት በመረዳቱ በቀጥታ ወደ አዲስ ስፍራቸው ካመራ በኋላ በድብቅ ይዟቸው ወደ ጀርመን ድንበር ይመጣል። ድንበሩ 500 ሜትር ያክል ርቀት እንደቀራቸው ሲመለከትም ካርል አራቱም ወደ ሀገራቸው ሮጠው እንዲገቡ በማዘዝ እነርሱ ወደ ነፃነታቸው፣ እርሱም ወደ ሕሊና ረፍቱ በጋራ ሲነጉዱ በደስታ ይመለከታል። የዛሬውም በዚያ በቃን።